በውጭ የሚቋቋሙ ኢትዮጵያውያን ተቋማት በግለሰቦች አምባገነንነት መፍረስ የለባቸውም። የኢትዮ 360 የቦርድ አባላት መግለጫ። ኢትዮ 360 ከተቋቋመበት ጊዜ አንስቶ ላለፉት ሰባት ዓመታት ሀገራችን ኢትዮጵያ የተጋረጠባትን የሕልውና ፈተና ለመታደግ አንድ ሚዲያ የሚጠበቅበትን መረጃን ለሕዝብ በተጣራና ታማኝነቱን በጠበቀ መልኩ በማቅረብ ረገድ ውጤታማ እንደሆነ የአደባባይ እውነታ ነው። በዚህም አገዛዙ ከፍተኛ ጫና ከሚያደርግባቸው የሚዲያ ተቋማት መካከል ግንባር ቀደሙ ነው ማለት ይቻላል። አገዛዙ በተለይ ባለፉት ሁለት ዓመታት ተቋሙ እንደ ተቋም የሚጠበቅበትን እውነተኛ መረጃ ለማድረስ እንዳይችል የተለያዩ መሰናክሎችን በመፍጠር የዩትዩብ ቻናሎቹን ከማዘጋት ጀምሮ የሐሰት ውንጀላዎችን ለመንዛት የሚዲያ ሰራዊት በማቋቋም ሲሰራ ቆይቷል። ይሁንና ይህንን ለመቋቋም የተቋሙ ጋዜጠኞችና ሰራተኞች ከፍተኛ መስዋዕትነት በመክፈል የቻሉትን ሁሉ አድርገዋል፣ እያደረጉም ይገኛሉ። ከቅርብ ጊዜ ወዲህ ግን በተቋሙ ውስጥ የነበረው አምባገነንነት ብዙዎች እንዲርቁ ቢያደርግም ህልውናውን ግን ይፈታትነዋል ተብሎ አይታስብም ነበርም። የሆነው ግን ይህ ነው በቅርቡ እንደተመለከትነውም ጋዜጠኞቹ በመርህ ላይ እንደቆሙ ለህዝብ መረጃን ለማድረስ በመጓዝ ላይ ሳሉ ከአየር ላይ እንዲወርዱ ከመደረጋቸውም በላይ ወደ ተቋሙ እንዳይገቡ ተደርገዋል። ይህንን ተከትሎም ህጋዊ የሆኑ ተግባራትን ሁሉ ለማድረግ ጥረዋል። ነገር ግን ይህ ትዕግሥታቸውና ጉዟቸው ሊሳካላቸው ባለመቻሉ ባሳለፍነው ሳምንት ኖቨምበር ሰባት 2025 የጠቅላላ ጉባኤ ወይንም መስራች አባላት በመሰብሰብ የቀድሞ የቦርድ አባላትን በማሰናበት እኛን አዲስ የቦርድ አባላትን በመምረጥና ተቋሙ በቀደመ ተግባሩ እንዲጓዝ ኃላፊነት ሰጥተውናል። እኛም ይህንን ኃላፊነት ስንረከብ ኢትዮጵያውያን የሚመሠረቱት ተቋም በጥቂት አምባገንነት በሚጠናወታቸው ግለሰቦች መፍረስ የለበትም በሚል ጭምር ነው። በዚህም የተቋቋመው አዲስ ቦርድ አባላት ባደረግነው የመጀመሪያው ስብሰባም የተቋሙን ወቅታዊ ሁኔታ በመገምገም እጅግ አፋጣኝ የሚባሉ ተግባራትን በማከናወን የተለያዩ ውሳኔዎችን አሳልፈናል። በዚህም መሰረት አንደኛ የቀድሞውን የኢትዮ 360 ስራ አስኪያጅ አቶ ሀብታሙ አያሌውን ከኃላፊነት በማንሳት በጊዜያዊነት ልዩ ጸጋይን ስራ አስኪያጅ አድርገን ሾመናል። ሁለተኛ በሕግ አገልግሎት ሲያግዙ የነበሩ ግለሰቦችም ይሁን ተቋማት ኢትዮ 360ን በመወከል በማንኛውም የሕግ አገልግሎት ላይ እንዳይገኙና የተጀመሩ ጉዳዮችም ካሉ እንዲቆሙ ብሎም ለቦርዱ እንዲያስረክቡ ወስነናል። ሶስተኛ በተለያዩ ጊዜያት እየተመሰረቱ የሚከስሙ ኢትዮጵያውያን ተቋማት ውስጥ ይሰሩ የነበሩ ግለሰቦች በተመሳሳይ ሌላ አዲስ ተቋም መመስረት ልምድ እንዳይኖር ህዝብ ኢትዮ 360ን ከምንጊዜውም በላይ ከጎኑ እንዲቆም ጥሪ ማድረግና ለዚህም ኃላፊነትን የሚወስዱ ግለሰቦችን ኃላፊነት ሰጥተናል። በመሆኑም እኛ የኢትዮ 360 የቦርድ አባላት ኃላፊነታችን ተቋሙ ወደ ቀደመ ክብሩ እንዲመለስና የኢትዮጵያን ህዝብ በታማኝነት እንዲያገለግል ማድረግ ሲሆን የኢትዮጵያ ህዝብም ከጎናችን እንዲቆም ጥሪ ስናቀርብ የኢትዮጵያውያን ተቋማት በግለሰቦች አምባገንነት አይፈርስም በሚል ነው። ስለሆነም የኢትዮጵያ ጉዳይ የሚገዳችሁ ጋዜጠኞች፣ የሚዲያ ተቋማትና አንቂዎች መረጃዎቻችንን ለህዝብ እንድታደርሱልን እንጠይቃለን። ኢትዮጵያ ለዘላለም ትኑር! የኢትዮ 360 ቦርድ